የኢትዮጵያ ከፍተኛ ሊግ ጨዋታዎች በተመሳሳይ ሳይ ሰዓት ይደረጋሉ። የሀአና የሳምንት የኢትዮጵያ ከፍተኛ ሊግ ሁለት ጨዋታዎች በተመሳሳይ ሰዓት እንደሚደረጉ ታውቋል። በከፍተኛ ሊጉ ምድብ ለ ላይ እስካሁን ወደ ፕሪሚየር ሊግ የሚያድገው ክለብና ወደ ሊግ አንድ የሚወርደው አንድ ቡድን ተለይቶ ያልታወቀ ሲሆን፣ በጨዋታው ዙሪያ ክፍተቶች እንዳይፈጠሩ በማሰብ ሁለት ጨዋታዎች በተመሳሳይ ሰዓት እንዲደረጉ አወዳዳሪ አካሉ ወስኗል። ውድድሩ ነገ በተመሳሳይ ሰዓት በተለያየ ስቴዲየም ሲደረግ ነገሌ አርሲ ከስልጤ ወራቤ ቀን አመሳል ላይ በአዲስ አበባ በቢቂላ ስቴዲየም ሲደረጉ በተመሳሳይ ደሴ ከተማ ከየካ ክፍለ ከተማ በአዲስ አበባ ስቴዲየም ያገናኛል። ሁለቱ ጨዋታ ለሻምፒዮንነትና ላለመውረድ የሚደረግ ጨዋታ በመሆኑ ትልቅ ትንቅንቅ ይደረግበታል ተብሎም ይጠበቃል። ስልጤ ወራቤ ነገሌ አርሴን አሸንፎ የካ በደሴ ከተሸነፈ ስልጤ ወራቤ የመትረፍ እድሉን ያሰፋል። በአንጻሩ የካ ደሴን አሸንፎ ስልጤ በነገሌ አርሴ የሚሸነፍ ከሆነ የካ የበለጠ ከወራጅ ቀጠናዊ መትረፍ እድል ይኖረዋል። ሁለቱ ላለመውረድ የሚጫወቱት የካ ክፍለ ከተማ ሀያ ሶስት ሲኖረው ስልጤ ወራቤ ደግሞ ሀያ ሁለት ነጥብ አለው። ስለዚህ ሁለቱም ቡድኖች ማሸነፍን ብቻ አማራጭ አድርገው ወደ ሜዳ እንዲገቡ ሲጠበቅ ወደ ፕሪምየር ሊጉ ለመግባት ትግል ላይ የሚገኙ ደሴ ከተማና ነገሌ አርሲ ከባድ ፈተና ይሆናሉ ተብሎም ይጠበቃል። ነገሌ አርሲ አሸንፎ ደሴ አቻ ወይም ደግሞ የሚሸነፍ ከሆነ ነገሌ አርሲ ነጥቡን ከአርባ ሶስት ወደ አርባ ስድስት ከፍ በማድረግ አንድ ጨዋታ እየቀረ ወደ ፕሪምየር ሊግ ማደጉን ያረጋግጣል። ደሴ ከተማ አሸንፎ ነገሌ የሚሸነፍ አሊያም ደግሞ አቻ የሚወጣ ከሆነ ደሴ ነጥቡን ከአርባ ወደ አርባ አራት ከፍ ስለሚያደርግ ወደ ፕሪምየር ሊግ የሚያድገውን ቡድን ለመለየት የመጨረሻውን ጨዋታ መጠበቅ ግድላል።